በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ለእግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የምትሰኙ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች እናታችን የቅድስት ድንግል ማርያም መስራት የቃል ኪዳን የአደራ ልጆች ባሰባሰበን እና እስከዚህ ሰዓት ባደረሰን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ስቆያችሁ? እንደምንስ እንስሳት አደረሳችሁ? አሜን። ከንፈሮችንም እንደ በገን አድርጋቸው ለሚሰሙትም ያማረ የተወደደውን ምስጢር እንዲናገሩ የመንፈስ ቅዱስ ኃይልን ይቃኛቸው። ከንፈሬንም እንደ መሰንቁ አድርገው በጎንም ያማረውንም የተወደደውንም ምስጋና እንዲቃኝ የመንፈስ ቅዱስ ኃይልንም ያበርታው የሚያዳምጡንም እርሱን ለመስማት የፈጸሙ ደስ ሲሰኙ እንባቸውንም ሀሳባቸውንም ወደታች አይደለ ወደ ላይ ይመስጥ ኃጢአትንም ያደለ ጽድቅን ያሰቡ፣ ርኩሰትንም ያደለ ንጽህናን ያሰቡ፣ ሽንግልናን ያደለ የዋነትን ያሰቡ፣ ትዕቢትን ያደለ ትህትናን ያሰቡ፣ ቅናትንም ያደለ ፍቅርን ያሰቡ፣ ስንፍናን ያደለ ልባምነትንም ያሰቡ፣ ጉስቁልናን ያደለ ክብርን ያስቡ የምድሩንም አይደለ የሰማውን ያስቡ የማያረጀውን አይደለ የሚያረጀውን አይደለ የማያረጀውን ያስቡ የማይጠፋውን አይደለ የሚጠፋውን አይደለ የማያጠፋውንም ያስቡ። ህሌናችሁን ሁሉ መልካም ነገር ያደርግላችሁ። የኔንም አንደበት መልካም ያደርግልኝ። ለዘላለሙ አሜን። አለሙ በእርሱ ሆነ፣ አለሙ ግን አላወቀውም። ውስተ ዓለም ሀሎ በአለም ምሉ ሆኖ አለ ማለቱ በቁጥር ዘጠኝ እውነተኛው ብርሃን ወደዚህ ዓለም ይመጣ ነበር የመጣ ነው ብሎ ነበርና እንዲህ ስላላችሁ ከዚህ አለ ከዚህ ግን የሌለ ሁኖ ከዚያ ወደዚህ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የሚመጣ አይደለም። በመለኮታዊ አካሉ በአለም ብሉ ነው በማለት አለም ነበረ፣ በዓለም ነበረ አለ ወዓለምኒ ቦቱ ኮነ፣ አለሙ በእርሱ ሆነ። በአለም ነበረ ብሎ ነበርና ሰው ቤት ሰርቶ በዚያ ተወስኖ ተገኝቶ እንደሚኖር ለእርሱም አለሙ እንደቤት ሆኖ በዚያ ተወስኖ ተገትቶ የሚኖር አይደለም። አለምም በአፋ ነው። አለም የዓለምን ፈጣሪ ነው ለማለት ዓለሙም በእርሱ ሆነ። አለ ኢሳይያስ 26 ላይ እንደተናገረው፣ ዮሐንስ 2 3 ላይ፣ ዘፍጥረት 1 1 ላይ እንደተናገረ ማለት ነው። ዓለም ሰያ ይመሮ ዓለሙም አላወቀውም። ዓለም የተባለው የሰው ልጆች ናቸው። የሰው ልጆች ግን አላመኑበትም፣ አልተቀበሉትም። የላይኛው ዓለም ሌላ ነው፣ የታችኛው ዓለም ሌላ ነው ማለት ከላይ ወደ ዓለም ይመጣ ነበር። በዓለም ነበረ ዓለሙም በእርሱ ሆነ የተባለው ዓለም ስነ ፍጥረታትን በአጠቃላይ የተመለከተ ዓለም ነው። ከታች ዓለሙም አላወቀውም ብለን የገለጽነው ዓለም የተመለ ዓለም ደግሞ ከፍጥረቱ መካከል የሰው ልጆች ብቻ የተመለከተ ዓለም ነው ለማለት ነው። አንድም የላይኛው ዓለም የተባለው በልልና በቅድስና በክብር የሚኖሩትን የቅዱሳን መላእክት ሲሆን የታችኛው ዓለም ብሎ የገለጻቸው ደግሞ በትህትና የሚኖሩትን የሰው ልጆች ነው። በላይኛው ዓለም ኖአሪ የሆኑት ቅዱሳን መላእክት አምላክነቱን ቢቀበሉትም ሉቃስ አንድ ሀያ ዘጠኝ ላይ ማርቆስ 1 13 ላይ ሉቃስ 29 ላይ ማቴዎስ 1 20 ላይ ማቴዎስ 2 13 ላይ ይገልጻል። በታችኛው ዓለም በእትትና ነዋሪ የሆኑት የሰው ልጆች ግን አልተቀበሉትም አላመኑበትም፣ ሲል ነው። ሰቅለው እስከ መግደል አድርሰውታልና ዮሐንስ 5 17 ዮሐንስ 10 33 ላይ ማቴዎስ 27 1 ላይ እንደተናገረው ዮሐንስ 1 11 ላይ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ውስጠዚያውተ ዚአሁ መጽአ ከፍጥረቱ ሁሉ ተለይቶ ባሕርያው በአምሳሉ እሱን አስመስሎ ወገኖችን አድርጎ ወደ ፈጠራቸው ሰው ልጆች መጣ። ዘፍጥረት አንድ 27 ላይ ስለምን መጣ ቢሉ ባሕርያቸውን ለመንሳት ማለት የእርሱ የሆነውን ስጋ ነፍስ ስጋና ነፍስ ለመዋድ ባሕርያው በአምሳሉ እሱን አስመስሎ ወደ ፈጠራቸው መጣ። አንድም ከቀረው ዓለም ተለይተው በሕግ በአምልኮ ወደ ፈለጉት እርሱም የበኩር ልጆቹ ዘጸአት አራት 23 ላይ ወዳላቸው ወደ እስራኤል ዘስጋ መጣ። ስለምን ቢሉ በረዴት ያገኙትን ልጅነት ስጋውን ከስጋቸው ደሙን ከደማቸው አዋህዶ በጸጋ ልጅነት ሰጥቶ ልጅነታቸውን ያጸናቸው ዘንድ ማቴዎስ 154 ላይ እርሱም መልሶ ከእስራኤል ቤት ለጠፉት የበጎች በቀር አልተላከም አለ። እንዲህ የበኩር ልጆች ወዳላቸው እስራኤል ዘስጋ መጣ። አንድም በስጋው በኩል ወደ ተዛመዱት ወደ እስራኤል ዘስጋ መጣ ስለምን ቢሉ በአጢአት ምክንያት ከመጣባቸው ፍዳ ያድናቸው ዘንድ። ይህንንም መልአኩ ለቅዱስ ዮሴፍ ሲገልጽ እጮኛህን ማርያም ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱም ህዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለ። ማቴዎስ ሁለት አንድ ላይ ብሎታል። የገዛ ወገኖቹ ግን አልተቀበሉትም፣ ማለት በስጋ በኩል የተዛመዳቸው የእስራኤል ዘስጋ ግን አላመኑበትም፣ አልተቀበሉትም ሲል ነው። ማቴዎስ 24 28 እስከ 31 ወእሊአሁስ ሳይተወክፈት ወገኖቹ ያላቸው እርሱ ግን የሰው ልጆች ግን አላመኑበትም ለማለት ነው አንድም እስራኤል ዘስጋ ግን አልተቀበሉትም አላመኑበትም ሲል ነው ያላመኑበት ሁለት ሺህ ቤተሰብ አሉ አይደለም እንዴ ስለምን አላመኑበትም አለ ቢሉ ብዙሃኑ አላመኑበትምና ከአንድ አገር ውስጥ ሁለት ሺህ ሰው ብቻ ማመኑ እንደ እንደማመን ተቆጥረው ነው አንድም እስራኤል ዘስጋ ግን አልተቀበሉበትም አላመኑበትም፣ ሲል ነው ያመኑበት መቶ ሀያ ቤተሰብ አሉ አይደለም እንዴ? ስለምን አላመኑበትም አለ ቢሉ ብዙሀኑ አላመነበትም እና ከአንድ ሀገር ውስጥ መቶ ሀያ ሰው ብቻ ማመኑ እንዳለማመን ተቆጥሮ ነው ሲል ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው። ወለእለ ተወክፍዎ ወሀቦሙ ሥልጣነ ውሉደ እግዚአብሔር ይኩኑ ለእለ አመኑ በስሙ። ቢያምኑበትስ ምን ይጎዳል? ቢያምኑበትስ ምን ይጠቀማል ትሉኝ እንደሆነ ላላመኑበትስ በትስ በስሙ የእግዚአብሔር ልጆች የሆኑ ዘንድ ነጻነትን ሰጣቸው። ሰዎች ግዕዛን የእግዚአብሔር ልጅነትን ነጻነት ያገኙት በተፈጥሮ አይደለ ምን ዘፍጥረት ሁለት ስምንት ላይ ስለምን ከዚህ ወንጌላዊን አሁን እንደተሰጠ ይነገራል ቢሉ እውነት ነው። የልጅነት ስልጣን የሰው ልጆች የተቀበሉበት በተፈጥሮ ነው። ያንን ልጅነታቸውን ግን ህገ እግዚአብሔርና ፍርሰው ወደ ኃጢአት ወደ ጣዖት ሄደው አሳድፈውት ነበርና አደሰላቸው ሲል ነው። ዮሐንስ ምዕራፍ አንድ አስራ ሶስት እርሱም ከእግዚአብሔር ተወለዱ እንጂ ከስጋዊ ከደማዊ ግብር ወይም ከወንድና ከሴት ፍቃድ አልተወለዱም። እለ ኢኮኑ ምንዘስጋ ወደም ወደም እነዚህስ ከስጋዊ ግብር የተገኙ የተወለዱ አይደለም። ከስጋዊ ግብር ምንድነው ብትል፣ ዮሐንስ 3 ስድስት ወኢምሰረተ ቢሲ ወብሲት እነዚህ ወንድና ሴት ተዋህደው ተላምደው ከሚሰሩት ስራ የተገኙ አይደለም። ስጋዊ ግብር ያለውን ተርጉመው አላ እም እግዚአብሔር ተወልዱ በእግዚአብሔር ከመንፈስ ቅዱስ ተወልደዋል። እንጂ ወንጌላዊ ከወንድና ከሴት ፍቃድ አልተገኘም ማለቱ ስለምንድን ነው? በወንድና ከሴት ፍቃድ ያልተገኘ የሰው ልጅ ፍጥረት አለነ ቢሉ እውነት ነው። በቅድስና ከፍ ካለችው ከመቤታችን ጀምሮ መላው የሰው ልጆች የተገኙት በወንድና በሴት ፍቃድ ተራክቦ ነው። ወንጌላዊ እንዲህ ማለቱ ግን አዳማዊ ፍቃድን እገ እግዚአብሔርን መጣስን ጸበለስን መብላትን ከተው ብሎ ነው። እስመ አድግዎ አበቀዳሚው ዘወቱ አዳም ዘቦቱ ማሰነ የጠፋበትን የቀደመ አባታችን አዳም ትተዋል እንዲል ቅዱስ ጴጥሮስም እንደዚህ ያለበትን ሰዎች ዳግመኛም የተወለዳችሁበትን የጠፋ ዘር አይደለምን በያውነውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ብሎ ገልጾላቸዋል። ይህንን ለማጠየቅ ነው ማለት ነው። ሰማይ ሰማያት በማይወሰነው የክርቤት ጀርባ በማይሸከመው የዓለምን ፍጥረት ሁሉ በልቡ ሀሳብ በፈጠረው የቀኑን ብርሃንም በቃሉ ንባብ በፈጠረው በረቂቅ ደመና ሆድ የሆኑ ግዙፍ በሚቆጠረው የባሪያን በሪም በሚቆርጠው ልዩ ሦስት በሆነ በስላሴ ስም ኃይሉን ሁሉ መናገር አይቻለንም። ነገር ግን ዕውቀትን ለእርሱ እንታውለት፣ ለዘላለሙ አሜን።